እንደ ቢራቢሮ እበራለው፣ እንደ ንብም እናደፋለው። እጽዋት ያድጋሉ፣ ወፎችም ይበራሉ፣ ማዕበሎች አሸዋን ይገፋሉ፣ እኔም ተጋጣሚዎች ይነዘራለው። ስራዬ ነውም። እኔ ግዙፍ አዞን ሞግቻለው፣ አሳ ነባሪ አቁስያለው መብረቅን ጥፍንጋ አድርጌ አስሬያለሁ። አስፈሪ ማዕበልን ጸጥ አድርጌያለሁ። እኔ አደገኛ ሰው ነኝ። አለት ገድያለሁ፣ ድንጋይ አቁስያለሁ፣ ድልድይ አስተኝቻለሁ፣ መድኃኒት አሳምሜያለሁ።

ፍጹም ልዩ ችሎታ የነበረው ቦክሰኛ መሆኑ፣ የተዋጣለት ተናጋሪነቱ የስፖርቱ ዓለም ትዝታዎች ሆነው ይቀጥላሉ። ደ ግሬተስት፣ ደ ኪንግ፣ በመጨረሻ የፓርኪንሰንስ ህመሙን ትግል አጠናቀቀ። ቦክስ ብዙ ነጮች ተሰብስበው ሁለት ጥቁሮች ሲፋለሙ የሚመለከቱት ስፖርት ነው። መሐመድ አሊ የሪንግ ድሉን ወደ መልካም ተግባር ለውጡ ያለፈ ቡጥኛ አይተናገረውም። አሊ ከቦክስ ይገዝፋል። አንዳንዶች እንደሚሉት ቦክሰኝነት የአሊ ትንሹ ችሎታ ነበር። ህዝቦችን የሚወድ፣ ጦርነትን የሚጠላ፣ ለእኩልነት የተዋደቀ ነው። ቬትናማውያን ምን አድርገውኛል? የነጭ ቅኝ ገዢዎችን ህልም ለማሳካት ምንም ያላጠፉ ህዝቦች ላይ ለምን ዘምታለሁ? ብሎ የቬትናም ጦርነትን አልቀላቀለም በማለቱ እጅግ ምርጥ አቋም ላይ ይዞ በነበረበት ጊዜ አራት ዓመታትን የተቀጣ ብዙ ገንዘብም በዚህ ምክንያት ያጣ ታጋይ ቦክሰኛ ነው። በሪንግ ውስጥ አሊ ሶስት ጊዜ የዓለም ከባድ ሚዛን ሻምፒዮን ነው። 61 ጊዜ ተቧክሶ ሐምሳ ስድስቱን አሸንፏል። 37ቱ የዝረራ ድሎች ናቸው። ፋይት ኦፍ ድ ሴንቸሪ የክፍለ ዘመኑ የቦክስ ፍልሚያ በተባለ ፍልሚያ በጆ ፍሬዘር እስኪሸነፍ ድረስ 31 ጊዜ በተከታታይ ያሸነፈ ምርጥ ቦክሰኛ ነበር አሊ ታላቁ ዘ ግሬተስት በሁሉም ዘንድ እኩል ተከብሮ ያለፈውን የሪንግ ሰው በትሪቡን የኮከቦች ገዝ ግዙፉ ሶኒ ሊስተን የወቅቱ የከባድ ሚዛን ሻምፒዮን ነው። 1964 እንደ ኢሮፓያን አቆጣጠር ከአንድ የሮም ኦሎምፒክ ወርቅ ሜዳሊያ ባለቤት መልከ መልካም የ22 ዓመት ወጣት ቦክሰኛ ጋር ክብሩን ለማስጠበቅ ይፋልማል። ግዙፉ ሶኒ ሊስተን ይህንን ወጣት ደርምሶ እንደሚጥለው ብዙዎች እርግጠኛ ናቸው። ይባስ ብሎ ወጣቱ የቦክስ ሰው በቦክስ ታሪክ ታይቶ ከማይታወቅ ባህሪ ጋር ብቅ አለ። ባልተገሩ ንግግሮች ሶኒ ሊስተንን ሪንጉስ ከጣልኩት በኋላ ለአንድ የእንስሳት መንከባከብ ያዙ አስረክበዋለሁ፣ አለ። ብዙዎች ተገረሙ። እኔ እንደ ቢራቢሮ እንደንብም የምበር እንደ ንብም የምናደፍ ቦክሰኛ ነኝ አለወጣቱም አይኖችህ፣ የማያዩትን እጆችህ አይመቱትም። ሶኒ ሊስተን መጣውል ወጣቱ ቦክሰኛ ካሴስ ክላይ መሐመድ አሊ ነው። 1964 ፍሎሪዳ ሚያሚ፣ የወቅቱ ግዙፍ ገናና ቡጥኛ ሶኒ ሊስተን ከካሴስ ክላይ በፈጣን ምቶቹ በጠንካራ ስንዘራው የሚታወቀው ሶኒ ሊስተንና የ22 ዓመቱ ካሴስ ክሌይ ወደ ሪንግ ገቡ። ድንገት ካሴስ ክሌይ አሊ ሪንግ ውስጥ መጮህ ጀመረ። ዛሬ አንድ ሰው እዚህ ሪንግ ውስጥ ይሞታል እያለ ደጋግሞ መናገር ጀመረ። በቦክስ ታሪክ ያልተለመደ ባህሪ ነው። በርካቶች ካሴስ ክሌይ እንዲህ የሚናገረው ስለፈራ ነው አሉ። በወጣቱ ያልተገራ ንግግር የተናደደው ሊስተን የልብ ከአምሳ አራት ወደ መቶ ሀያ ተሽቀነጠረ። ፍልሚያው እስኪጀመር ተቁነጠነጠ። ተጀመረ። እንደተጀመረ ሊስተን ካሴስክሌን ካልሰባበርኩት የሚል መሰለ። ወጣቱ ካሴስክሌ እንደ ቢራቢሮ እየበረረ አልጨበጣለውም። ሰባት ሰባቱ ዙሪያ አልተቧቀሱ፣ ተመልካቾች አይናቸውን ማመናቃታቸው። ካሴስክሌ መሐመድ አሊ ገናናውን ግዙፉን የሶኔ ሊስተንን ክብር ነጠቀው። ወደ ጋዜጠኞች ተንደረደረ። ወሬኞች አሁን ምን ትላላችሁ አላቸው እኔ ታላቁ ቦክሰኛ ነኝ አለ በ22 ዓመቱ የዓለማችን ወጣቱ የከባድ ሚዛን ሻምፒዮን ቦክሰኛ ሆነ ከዚያን ቀን አንስቶም በቦክስ ሪንግ የማይተካው ቡጥኛ ሆኖ ዘለቀ What's going to happen to him? He might be great, but he'll fall in eight. መሐመድ አሊ ወደ ቬትናም ጦርነት መሄዱን በመቃወም ላለመዝመት በማመፁ እስከ 1973 ድረስ ከሶስት ዓመት ላላነሰ ጊዜ የቦክስ ፍቃዱ ተነጥቆ ነበር። 1974 አፍሪካ፣ የቀድሞ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ፣ በቦክስ ታሪክ ከባድ ግምት የተሰጠውን ከፍተኛ ፉክክር ማራኪ ፊልም የተደረገበት ቀን። በዛይር የተካሄደው ታሪካዊ ውድድር ራምብል ኢን ዘ ጀንግል የሚል ስያሜ ተሰጥቶታል። አሊ ከጆርጅ ፎርማን ጋር ከባዱ የቦክስ ፍልሚያ ስምንት ዙር ዘለቀ። አሊ ታላቅ ችሎታውን አስመሰከረ። ዝነኛው ጆርጅ ፎርማንም በመሐመድ አሊ ተሸነፈ። የቦክስ ስፖርት በመላው ዓለም ተወዳጅ እንዲሆንና በየሀገራቱ የስፖርት አዛውታሪዎቹ እንዲስፋፉ አሊ ከፍተኛ ስራ ሰርቷል። የሰው ልጆች መብት መጣስን አጥብቆ ይቃወምና ይታገልም ነበር። ዛሬ በቦክሱ ዓለም ስማቸው የገነነውና ስፖርት አፍቃሪ ከስፖርቱ ጋር አያይዞ የሚጠራቸው ሌኖክስ ሉዊስ፣ ማይክ ታይሰን፣ ኢቫንደር ሆሊፊልድ፣ ጆ ፍሬዘር፣ ሐሲም ራህማን የመሐመድ አሊን ታላቅነትና አርያነት ይመሰክራሉ። በቦክስ ሪንግ ውስጥ ከማራኪ እንቅስቃሴ በቦክስን ዘረው ፍጥነት የሚሰነዝርበትን ጡጫ ከመመከት ብቃቱና ንቃቱ ጋር ዓለም አሊንና የስፖርት ፍልሚያዎቹን ሳይዘነጋችሁ ይኖራል። መሐመድ አሊ በዘመኑ በዘር መድሎ የሰቃዩ ለነበሩ አፍሮ አሜሪካውያን በራስ የመተማመን የማሸነፍና የእኩልነት ስሜትን ያላበሰ ተምሳሌት ሆኗል። በምድር አሜሪካ ታዋቂ መሆን የቻለው የታዋቂ የጥቁሮች ሰብዓዊ መብት ተሟጋች ማልኮም ኤክስ አመለካከትን ተጋርቶ ብዙ ሰርቷል። በቪየትናማውያን ላይ የተካሄደውን ጦርነት በጽኑ አውግዟል። በአጠቃላይ ለጥቁሮች መመኪያ መሆን ችሏል። መሐመድ አሊ ከግጥሚያ በፊት የሚያደርገው ድርጊት ሁሉ ተወዳጅነትን አትርፎለታል። ይዛቸው በእንቅስቃሴ የታጀበ ንግግሩና ፉክከራው፣ ከሁሉ በላይ የተናገረውን የመፈጸም ብቃቱ ከስፖርት አፍቃሪው ሕሊና እንዳይወጥ አድርጎታል። በማይክራፎን ፊት ያዙ ይልቀቁ ማለቱ የቅድመ ግጥሚያው ውበት ሆኖ ይታይለትም ነበር። and be ready to fight because I'm coming to get you. I'm coming to London to get you. And after I'm through beating him, I think he'll have to join the Beatles and be a singer. Catch me if you can. በ1975 እንደ ዩሮፓያን አቆጣጠር ማለት ነው። ከጆ ፍሬዘር ጋር ያደረገው ግጥሚያ የማይረሳ ነበር። አለማየቷቸው ካለፋቸው ከባድ ግጥሚያዎች አንዱ ነው። በመሸናነፍልህ በታላቅ የቦክስን ዘራዎችና መከታዎች አልሸነፍ ባይነት ተጋድሎ ጆ ፍሬዘር እና መሐመድ አሊ 14 ዙሪያ አልተባቀሱም። በመጨረሻ ባሊ ሰንዘራዎች የጆፍሬዘር ዓይኖች አበጡ ማየት እስኪያቅተው ድረስ የድሉ ክብር ለመሐመድ አሊ ሆነ። ብዙዎች አሊን ከዚህ ግጥሚያ ጋር አያይዘው ያነሱታል።

ለአሊ ያለውን ታላቅ ግምትም አሳይቷል። የመሐመድ አሊ ፊልም ሎርድ ኦፍ ሪንግስ ተብሎ የተሰራ ሲሆን አሊ ከጆርጅ ፎርማን በአፍሪካ ያደረገውን ግጥሚያ፣ በተለያዩ ወቅቶች ከተጋጣሚዎቹ ጋር ያደረጋቸውን የተለያዩ የቦክስ ፍልሚያዎች አካቷል። ጥቁሩ አሜሪካዊ ዊል ስሚዝ አሊን ወክሎ በፊልሙ እንደተጫወተ ይታወሳል። ፊልሙ ሞዛምቢክ ውስጥ ተቀርጿል። ሰውየው ኃይለኛ ቦክሰኛ ነበር። ያደረጋቸውን ግጥሚያዎች በዝረራ አጠናቋል፣ በበቃኝ አሰናብቷል። አሊ በተመታባቸው ግጥሚያዎች እንኳ ያልሸነፍን ባይነት እንዲሁ ጎልቶ ይንጸባረቅ ነበር። አፍቃሪዎቹን፣ አድናቂዎቹን ያኮራ የቦክሱ ዓለም ከሕሊና የማያወጣው ሰው ነው። ከሮም ኦሎምፒክ ድሉ ሶኒ ሊስተንን እስካንበረከከበት፣ ከጆፍሬዘር ጋር ካሳየው ላስጨራሽ ፍልሚያ ራሱን ከፍልሚያው መድረክ እስካገለለበት ድረስ አሊ ታላቅ ቦክሰኛ ነበር። በ1966 አሊ እንግሊዛዊውን ቦክሰኛ ሄንሪ ኮፐርን ገጥመ፣ ግጥሚያውን በድል ተወጣ። ነገር ግን እርካታ አይነበብበትም ነበር። ለምን አሉት ጋዜጠኞቹም። ወደ ሪንግ የገባሁት ኩፐርን ለማሸነፍ ብቻ አልነበረም፣ ነገር ግን እሱን ከቦክስ ስፖርት ለማግለል ነበር የገባሁት ያ ባለመሆኑ ግን ተበሳጭቻለሁ ብሏል። ገናናው የቦክስ ሰው መሐመድ አሊ በ1981 ዓ ም ራሱን ከቦክሱ አለማገለለ የቦክስ ስፖርት ጌጡን ያጣያል ሆነ። የስፖርት አፍቃሪዎች የመሐመድ አሊን በፈለገው ዙር ተጋጣሚን የመዘረር ችሎታ፣ ንግግሩን፣ ተክለ ሰውነቱንና ግርማ ሞገሱን አስቦ አዘኑ። መሐመድ አሊ እንደገና ወደ ስፖርቱ አልተመለሰም። ይሄ ባለገድል ቦክሰኛ ከቦክስ ዓለም ሲገለል የሰውነት መንቀጥቀጥ በሽታ ጎርቶታል። መሐመድ አሊ በፓርኪንሰስ በሽታ ቢሰቃይም በቦክስ ስፖርት ዓለም ባሳየው ጀግንነት ዓለም ከትንሽ እስከ ትልቅ፣ ከመሪዎች እስከ ተራው ሕዝብ ከፍተኛ ከበሬታ ይሰጠዋል። ታላቁ የቦክስ ሰው ብዙዎችን ያንበረከከና ለብዙዎች ጡጭ ያልተፈታው ሰውነቱን መንቀጥቀጥ ከጥንት የጀግንነት ዘመኑ ጋር ተገናኝቶ ሀዘን ያጭራል። በአሜሪካ አትላንታ የተካሄደውን ኦሎምፒክ የከፈተው ይኸው ታዋቂ ቦክሰኛ መሐመድ አሊ ነበር። በወቅቱ ፕሬዝደንት ክሊንተን ሳይቀሩ በርካታ ተመልካቾች ጭምር ልባቸው ተነክቶ ታይቷል። ታሪኩን የአመታት መቆጠር አያደበዘዙትም። ዓለም በክፍለ ዘመኑ ማጠቃለያ የክፍለ ዘመኑ ምርጥ ስፖርተኛ ብሎም ሰይሞታል። የመሐመድ አሊ ንልፈት ተከትሎ ስፖርተኞች፣ ፖለቲከኞች፣ የኪነ ጥበብ ባለሙያዎች ጥልቅ አዘናቸውን ገልጸዋል። ማይክ ታይሰን እግዜር ሻምፒዮኑን ፍለጋ መጥቷል፣ አሊ ለምንጊዜም ታላቅ ነው አለ። ዛሬ ልቤ ከእውነተኛው ጀግና በሁሉም መልክ መሪ ከነበረው ሰው ጋር አረፈች ሲል ፍሎይድ ሜይ ዌዘር ተናገረ። ከሰዎች ገዝፎ የሚታየው ጀግንነት፣ ታማኝነት መገለጫው የነበረ ሌኖክስ ሉዊስ ስለ አሊ መሰከረውም፣ ዓለም ታላቁ አሊን፣ እኔ ደግሞ ጓደኛ የናጣው ላሪ ሆልምስ። ከቦክስ ስፖርት ውጪ ታይገር ውድስ፣ ፔሌ፣ ማርቲና ናቫርቶቫ፣ ፖል ፖግባ፣ ሌብረን ጄምስ፣ ያያቱሬ፣ ሉዊስ ሃምልተን፣ ቤከንባወር፣ ፒተር ሽማይክል አንቸሎቲ ካሲያስ ከስፖርቱ ዓለም ሀዛናቸውን ከገለጹት መካከል ናቸው። ፕሬዝደንት ኦባማ አሊ ዓለምን በመልካም ጎኑ ያነቃነቅ ነው ሲሉት፣ ዴቪድ ካሜሮን መሐመድ አሊን የሪንግ ብቻ ሳይሆን የሰብአዊ መብትም ሻምፒዮን ሲሉ ገልጸውታል። በአጠቃላይ ስለ አሊ ያልተናገረ የለም። መብረቅን አስር ያለው ማዕበልን ጸጥ አድርጊ ያለው፣ አለትን ገድይ ያለው፣ ድልድይ አስተኝቻለሁ ያለው የዓለማችን ምርጥ ቦክሰኛ ካሴስ ክሌ መሐመድ አሊ አሁን ራሱ አርፏል። ከረምብል እንደ ጀንግል ድሉ በኋላ ዓለም እንዴት እንዲያስታውስህ ትፈልጋለህ ሲባል ከትንሽ ደግነት፣ ከትንሽ ትግስት፣ ከትንሽ መልካምነት ከትንሽም የስኬት ፍላጎት አውጣቶ ለመኖር የተጋዘው ብሎ ያስታውሰን ሲል ተናግሯል። አሊ ከዚህም ይገዝፋል ደፋር